መንጭቷን ምን አድርጌ ነው የምትላት ንግግር

በአንድ ቀን በሾርባ በለበን በጁስ በቡና ቀሰቀሰች እኮ ውሽሚኬ የሩታን ጣዕም ራሱ እንዳታስታውስ እያደረገች እኮ ነው እያደረገች ነው። እኔ ያለውን ቤተሰብ ዛሬ እኔ ለማወራው ነገር ምንም አይነት ይቅርታ አልጠይቃችሁ። በቃ ዛሬ ይሄ ልጅ እወርድበታለሁ ነው እና ሌላ መኪና ሲመጣ በሌላ መኪና ጎትተና ከዛ ቦታ ሰጥተነዋል። በቃ ሲጋራውም ይቅርና መጠጡም ይቅርና ማለት ነው። በሷ ምክንያት ታሞ ቤት ውስጥ በቃ እያለቀሰ ምና በቃ መስቀልን ያላከበረ እኔ መስቀል አታክብር አልልህም፣ ግን ቤት ውስጥ ታምህ ይሄን ጥያቄ ለመጠየቅ ማለት ነው፣ ሞራኑን የት ነው ያገኘኸው? አንተ ጉራጌ ክልል ጫካ ለጫካ ቅጠል ለቅጠል ተራራ ለተራራ ወንዝ ለወንዝ እየሄድ ከውሽሚዬ ጋር ከጓደኞች ብቻ ቢሆን ኦኬ፣ ምንም አይ ዶንት ኬር ነገር ግን ከውሽሚዬ ጋር እየሄድ እያጠበችህ፣ እየሳመችህ ምናምን፣ ክትፎ ቆጮ፣ አይብ እየበላህ አብረሃት እየተኛ እየተነሳ ከዛ መልሰ ደግሞ ቡታጅራት መጣና እንደው ይቅርታውን በቃ ቀጠሮውን መሰረዝ እንኳን ባትች አራዝሚው። እኔ ልጄን ማቀፍ እፈልጋለሁ። ፍቾ ከልጄን ካገኘው በኋላ እንዲሆን እፈልጋለሁ፣ እባክሽን። ይሄን ጥያቄ ለመጠየቅ አንተ ሬዲ አይደለህም እኮ ጭራሹንም፣ አትችልም። ይሄን ጥያቄ ደግሞ ይሄ ቅማል፣ ነጭ ቅማል የሆነ ልጅ ይዘህ መጥተ ቤት ቀዘቀዘብህ እንዴ? ይቅርታ የምትጠይቀው አብርሻ አይደለም፣ ያ ነጭ ቅማል ማለት ነው። ይሄ ፍልፍል አህመር ቤቱ ቀዝቅዝ ሲልበት ሰሞኑ ስላስቀየምኩሽ በጣም ይቅርታ አሁን ታያላቸው አቤላ ቤት ወስዶ ሀያ ደቂቃ ሰላሳ ደቂቃ ይገትሯታል። እኔ እኮ እሷ ራሱ እኮ ጨጓራኝ ነው የምትልጠኝ በቃ መልሳት ትመልስም በቃ። ለምን ይቅርታ ምናምን ትይዋለሽ? አካል ነው በእግዚአብሔር የተያያሽ ሰውንሽ ግን ለምን ይቅርታ ትጠይቂያለሽ? አሁን ከሶስት ቀን በኋላ አቤል ቤት ጠብቋት አቤል ቤት መንገድ ዳር አቁሞ ወንበር ራሱ አይሰጣትም፣ ያስለፈልፋታል አርባ ደቂቃ ማለት ነው። ምንድነው? ራስሽም አታስከብሪው። ይሄ ልፋጭ ለሀጫም ቤቱ ቀዝቀዝ ሲልበት ነው አንቺን መቶ ይቅርታ የሚጠይቅሽ። እኔ ምኑም አያምረኝም። አንደኛ ከሄርሜላ ጋር እንዲሆን የሚወተውተው እሱ ነው። ገባችኋ? ሁለተኛ ደግሞ ልጁ መጥፎ መስመር እንዲይዝ የሚያደርገው ይሄና ቡራ ናቸው። ሄርሜላንም ያመጧት እነሱ ናቸው። ኢቭን ማቋረጥ ይችላሉ። ጓደኛሞች ናቸው። የጥል በቃ ይሄ ነገር ይጠላብሃል። ጓደኛችን በቃ እንደው የምትሆን ከሆነ ራሱ ካሜራ ላይ መሆን የለበትም ይባላል እኮ። በቃ ጥሩ ጓደኛ ጥሩ መስመር ነው የሚያስዘው ገባችኋ። እነሱ ግን ነውራቸው ሚዲያ ላይ ይወጣ። አሁን ለምሳሌ ተኝተው ፍራሽ ላይ ብራንቅ ምናምን ሲደራረጉ ማለት ነው ካሜራ ማኑ። ይሄ ነጭላ ልጅ ነበረ። አሁን እሱን ይዞ ይመጣና እንዲለፈልፍ ያደርገዋል ይቅርታ ምናምን፣ ነገ ተነገ ወዲያ ደግሞ ቤቱ ላይ ቪዲዮ ጠብቁ፣ ሩታን እየገተረ ማለት ነው። ሲቀጥል ነገ ሄርሜላ ቤት ቪዲዮ ጠብቁ። ዛሬ ተናገራችሁ ነበር፣ በመኪና ተጎትቶ መኪና ወጥቷል። በሰላምም እነ ሄርሜላ ቤተሰብ ጋር ሄደዋል። ስለዚህ ፕሮግራሙን ቪዲዮ ሄርሜላ ቤት ነገ ደግሞ ታዩታላችሁ። እኛ እኮ ግራ ገባል፣ ተወዛገብን፣ ገበን። አዎ ጭንቅላታችሁ እንደዚህ ውስብስብስብስብስብ ይበል ውስብስብ ባደረጋችሁብን እኮ የኛ የራሳችን ላይፍ አለ፣ የመዳም ግርግር አለ፣ የእናንተ ግርግር አለ። ግራ አጋባችሁን እኮ ግራ አጋባችሁ። ይሄ ትምክተኛ ልጅ ነው፣ ይሄ ነጫጭባ ልጅ ማለት ነው። እንደ ምንም አልወደደው፣ ምኑንም አልወደድኩትም። አይ ቆይ፣ ምንድን ነው ምን ላርጋችሁ እኔ? ቆይ ምን ላርጋችሁ? ምድረስ ቱቦ ጭንቅላት ማለት ነው። በደንብ ማሰባት ትችሉም ማለት ነው። እንደው ምን አይነት ድፍረት አግኝተኖ ሩታን መልሳል የሆነ በቃ ወራ ታሞ እንደደከመ በሷ ምክንያት ሱስ የገባ በሷ ምክንያት ጨጓራው የተበላሸ በሷ ምክንያት የሆነ በቃ ጭንቅላቱ ዘውትር የሚታመም ልጅ አድርገህ ራስህን፣ ልጄን ልይ ልጄን ልይ፣ ትንሽ ታገሽኝና ከዛ በኋላ ፍቹን እናጠናቅቃለን ብሎ ይላል። አያፍርም? ይህን ጥያቄ ሲያቀርብ ወገን፣ ትንሽ እኮ ማፈር የሚባል ነገር አለ። ትንሽ ሼ የሚባል ነገር አለ። እንዲህ ምንድነው እናንተ እስኪ ዛሬ የዛሬ ቪዲዮ ማለት ነው መሆን የነበረበት፣ አባትህን ይዘ ይሄ ነጫ ጭባ ቦታ ላይ አባትህን አስቀምጠ ይሄ ነጫጭባማ ባላየው ከእናንተ ጋር ማለት ነው። ከዛ አባ ከአባትህ ጋር ሆነ እኔ አውቃለሁ ብዙ ስህተቶችን እየሰራው ነው። አንቺንም ለማስቀናት ይሆን አላውቅም። ከዚህ ልጅ ጋር ያለኝን ነገር አቆማለሁ፣ ለአንድ ጊዜ ቻንስ ስጅኝ ብለህ አባትህን ይዘህ ቡታጅራን ያላችሁት አባትህን ይዘህ ነበር ማናገር የነበረብህ ማለት ነው። ሀሳብ ትክክል አይደለም። ያመጣኸው ሰውም አብሮህ የመጣው ሰው ትክክል አይደለም። ንግግርህ ትክክል አይደለም። እኛ ስንት ጊዜ ነው ንግግር አይችልም በቃ ብለን እኮ እያረምንህ ነው፣ እየነገርንህ ነው። ይህንን ራሱ አንዴ ትዝካላችሁ ቢያንስ ከወሊድ በኋላ ከወለደች በኋላ ይሁን ፍቺው ብዬ እኔ ነኝ ሀሳብ ያቀረብኩት ከዛ ቀጥሎ ደግሞ ወንድምየው ኤፋ ሀሳብ አቀረበ በወንድምየው እኔ ሰራሁኝ ዞሮ ዞሮ የኛም ቪዲዮም ሆነ ኮሜንት ያያል ማለት ነው ከዛ ምን አለ እሷን ሊያስረግጣት ከወለድሽ በኋላ እንፋታ፣ ልጄንም ል እኔም ፕሮሰስ ጀምር ያለው ከዛ በኋላ በቃ የምትፈልጊው ነገር ሁሉ ይሆናል ብሎ አለ ማለት ነው። ይሄን ለምን ምንድነው ያለው? አንደኛ እሷን ለማስረገጥ ነበር የፈለገው። ገባችዋ? በቃ ኦዲየንስ ደደብ አያደርጋችሁ ነው የምታዩን እናንተ እንደው እኮ በቃ ብዙ ነገር እንማራለን እኮ በስልካችን። እንደው በቃ ጭንቅላታችን አተላ ነው አይደል የሚመስላችሁ ወይ ይበላዋቸው ወይ ሽጉጥ ማጣት እና ይሄን መጠያቄ መጠየቅ የነበረብህ እንደው በቃ ጉራጌ ቡታጅራ ራሱ ብትመጣ ማለት ነው፣ ቤተሰብ ጋ ገብተህ አለ አይደል? ሰሞኑ ጥሩ ሪያክት እያደረክ ነበር፣ ቤት ውስጥ ታመህ እየተንከባከቡ ምናምን። ከዛ በኋላ ከይርሜላ ጉራጌ ክልል ሳይሆን ገጠር ሳይሆን መሄድ የነበረብህ አባትህ ጋ ሄደህ፣ እሱም ጋር ደግሞ አሞኛል፣ ጭንቅላቴ አሞኛል፣ እኔ አባቴ ያለ ሩታ መኖር አልችልም እኔ አባቴ ያለ ሩታ መተንፈስ አልችልም፣ ልጄን ሳላይ ምንድን ነው የመጣብን አባቴ። እኔ ለበዓል አይደለም የመጣሁት ከሩታ ጋር እንድታስታርቀኝ ነው የመጣሁት። እሷም እዚህ መጣለች እኔንም እሷንም ማስታርቀህ መልሰን ብለህ ከአባትህ ጋር ሆነ ነበር ቪዲዮ መስራት የነበረብ አንተ ግን እራስ ወዳ ስለሆንክ እንዲ መብላትም ስለምትፈልግ ጫካ ለጫካ ዳገት ለዳገት ክትፎ ያለበት ወንዝ ለወንዝ እየዞርክ ማለት ነው አሁን ምንም አታፍርም አንድ ቀን እንኳን ከአባት ጋር ሳናየ ወደ አዲስ አበባ ልትሄድ ነው ምን አይነት ልጅ ነው ቆይ ምንድነው ጭንቅላትህን ጭንቅላት ማሰቢያህን ነው የዘጉት እነዚህ ልጆች በማሰቢያ እንዳታስብ አድርገው በቂጥህ ነው እንዴ የምታስበው በምንህ ነው የምታስበው ቆይ እንዴ ሸዋታ ምንድነው ይሄ ምን ላድርግህ? ቆይ አንተ ልጅ እኔ በጣም ነው ቆይ። ስንት ጊዜ ነው ስንት ጊዜ ነው የምናገረው? ያንተን ስተት ቤተሰብ እኔ በጣም ይቅርታ የምር አብሮሽ በጣም እያናደደኝ ነው። የሚያደርጋቸው ነገሮች ሁሉ ትክክል አይደለም። ገባቸዋል የሚያደርጋቸው ነገሮች ሁሉ መስመር የሳቱ ናቸው እድሞሁም እሱ አይደለም የሚያናድደው ዛሬ ምን አይነት ድፍረት አግኝቶ ነው ሩታን ይቅርታ ብሎ ይቅርታ እኮ አይደለም በቃ ፕሮግራሙ እንዲራዘም እፈልጋለሁ የፍቺው እንትን ሂደት እንዲራዘም እፈልጋለሁ የቀረው አንድ ሳምንት ነው ምናምን ብሎ ያለቃቅሳል ማለት ነው ቆይ አንተ ቀን ሌላ ሰው ማታ ሌላ ሰው ነው እንዴ የምትሆነው ጠዋት ሌላ ሰው ነው የምትሆነው እንዴ ምን ሆነህ ነው ወንድ ልጅ ነው ቆፍጠን በህይወት ማስወጣት ያለብህን አካል አስወጣ ምንድን ነው ይሄ መዝረክረክ መዝለግለግ? እንዴ የምሬ ነው ምላችሁ እንዴ? አንደኛ ሄርሜላን እየጎተተ ምንም እኮ ይሄንን ጥያቄ የሚያስጠይቅ ድፍረት እንኳን ሊኖረው አይገባም ምክንያቱም ይህን ጥያቄ የሚጠይቅ ሰው የተጎዳ እራሱን ፕራይቬት አድርጎ በየቦታው ያልጨፈረ በየቦታው ክልትፎ እንደው ብላ ጠጣ እንደ ካሜራ ላይ ያላየንህ ቢሆን ከሄርሜላ ጋር ትናንትና እየተሸከመችን ምናምን፣ ወገቧን እያሰርክ ምናምን፣ እያደነቅካት ምናምን ባናይህ ይህ ኖሮ ይህ ጥያቄ እኛም ሆ ብለን ሩታን ጊዜ እንድትሰጥህ እናደርጋለን። ገባ ኢቭን እያለችን ነው ለመመካከር ለመነጋገር ጊዜ ተሰጥቶን ነበረ ብልሃለች። ያኔ ቤትህ የመጣች ሰዓት ልታናገርህ ነበር፣ አንተ ግን ከውሽምዬ ጋር ነበርክ። ስለዚህ ይሄንን ዞሮ ዞሮ አንተ ይሄን ፍቺ ትፈልገዋለህ፣ ነገር ግን ሕዝብ እንዲወቅስ አትፈልግም። ሕዝብ ሩታን እየረገጠ አንተ ስትክክል እንደሆንክ ሕዝቡ እንዲረዳህ ነው የምትፈልገው። ራስ ወዳዳትውን እባክህ ስህተት ካለብህ እንረግጠሃለን። አንተንም ምንም የምንመርህ ነገር የለም። ስህተት ከሌለብህ ደግሞ የለብህም ነው። ገባህ? ራስህን እስከ መቼ ነው የምደብቀው? አስመሳይ ጓደኞችህን ዞር አድርግ። ትክክል ነህ፣ ትክክል ነህ የሚሉ ጓደኞችህን ዞር አድርግ። እንዴ ምንድን ነው ይሄ? ዘመድ የለህም አንተ። ቆይ ትክክለኛ ወገን የለህም የሚመቅርህ? እንዴ አረኒ ቆይ ለምሊና ነፂን አንድ በይ ነው የምላት። እንዴ እንደው እዛ ጸበል ተክለ ሃይማኖት፣ አስገብቶ ይለቁሃል። እዛ ዳገት ወንዙ ስር ለአንድ ሶስት ቀን እዛው ትታሰራለህ። የሆነ መንፈስማ አለብህ። ምንድን ነው ይሄ ምንድን ነው ተብካካ እኮ ተብካካ ማታ ሌላ ሰው ቀን ሌላ ሰው ጧት ሌላ ሰው ሹሃጣ ምንድን ነው እንዴ አትላላጡብን በቃ ትክክለኛ ማንነታችሁን አሳዩን እንዴ ሩታ ደግሞ ቤተሰብ ጋር እስካሁን ለምንድን ነው ያልሄድሽው ቡታጅራ ደርሰሻል አይደል ቡታጅራ ለመስቀል ገብተሻል ለምንድን ነው ቤተሰብ ጋር ያልገባሽው እዛው ከተማ ውስጥ ሆነሽ ለምን ቤተሰብ ጋር አልሄድሽም? አረ ምን ምን ምን ሆናችሁ ነው ቆይ ምን ሆናችሁ ነው እንዲ እናትሽ ጋር አልወጣሽ አትሄጂም እንጂ፣ እንደ የት ነው ያለሽው? እሺ ቤተሰብ ጋር አልሄድኩም አለች ጉ ሩታ መጥቻለሁ ግን ቤተሰብ ጋር አልሄድኩም። ምን እየተካሄደ ነው? ቆይ ለምንድን ነው የምታወዛግቡን? ለምንድን ነው የት ነበርሽ እሺ እስካሁን? እናትሽ ጋር ካልሄድሽ ምንድን ነው? ቆይ ለምንድን ነው ቤተሰብሽ ጋር አልሄድሽው እንደ አረ እውነት እኔ አወዛግ ሁሉም አወዛግበውኛል። በዛሬው ቪዲዮ ማለት ነውና ነገ ሄርሜላ ቤት ይኸው ታያላችሁ። ከሷ ቤተሰብ ጋር ሲሽለጠለጥ ደግሞ እናየዋለን። ምክንያቱም ዛሬ ጥያቄውን ተቀባይነት አላገኘም። ሄዶ ደግሞ ነገ እሷ ቤት ያንን ቪዲዮ ይለቃል ማለት ነው። በቃ ህዝቡ እሱ እንዲደግፈው ነው የሚፈልገው። ብዙ ጊዜ እየተሰደበ ስለሆነ ጥያቄ ጠይቋት ነበር፣ እምቢ ብላለች የሚለውን ነው ፖይንት መያዝ የፈለገው እንጂ አንደኛ ሰው እኮ እንዴ ትልቅ ልጅ ነው እኮ አስራ ሁለተኛ ክፍል ተምሯል። ባይ ዘ ወይ ከእነ ኤፍሬም ጋር ተፈትኗል እንዴ! እንዴት ነው በቃ አንድ ሁለቴ እኮ ንግግር አይችልም ይባላል። ሁለት ዓመት ዩቲብ ከሁለት ዓመት በላይ ነው ዩቲብ መስራት የጀመረው። እንዴ ምን ሆነህ